ሰላም ሰላም ውድ የተከበራችሁ የአስቴር ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለ ሁላችሁ እግዚአብሔር ይመስገን። የዛሬ ነገር ግን በጣም ደብሮኛል፣ እውነት ለመናገር ማለት ነው። ደብሮኛል ደብሮኛል። ሁላችን ፕራንክ ነው እያለን ማለት ነው እያለፍን ነበረን ግን፣ ነገር ግን ፕራንክም አይደለም። የሀይሚና የቡሩኬ ነገሮች እየገነነ መጣ ማለት ነው። ሀ ብሎ የጀመሩበት ከቡሩኬ ጋ ነው እንጂ ከቤተሰቡ ጋ ነው እንጂ ከዚች ከሽልጥ ለጡ ጋር ትላንትና በመጣ ሰው ጋር አልጀመረችም። ዩቱብን ቢሆን ማለት ነው። ሀይሜ ግን እንዴት ሁለት ሺ ኬ ብሩኬ ከዚህ በፊት ታውቃላችሁ ዱባይ ይዞ ሲመጣ ሀይሜ ምን እንዳለ የጨረቋን እኔ እንደምንም አድርጋችሁ ሁለት መቶ ኬ አስገቡልኝ በሚገርመው እኔ ደግስለታለሁ፣ እኔ በጣም አከብርለታለሁ። በዛ ሰዓት እሷ ስትገባ ብሎ ዝግጁት ላይ ነበረ። የሆነ ጊዜ ላይ ምኔ እንጃ፣ ቡሩኬ መቶ ሁለት መቶ ኪሎ መቶ ሀምሳ ኬ ሲገባ ሆኒ ብጥብጥ ነበረ። እነሱም የሆነ በቃ ማለት ትልቅ ፕሮግራም ተዘጋጅቶ ለመክፈር ነበሩ። ግን ደግሞ ሀይሚ እዚህ ሀገር ላይ አከብራለታለች ዱባይ ላይ ማለት ነው። የእሱ መቶ ከይሆን መቶ ሺህ ይሁን አላውቅም። እንደዛ ይመስለኛል ብቻ እና እንዴት በዚህ ልክ እንዴት የእሷ ፎቶና የራሱ ፎቶ አድርጎ በዚህ ልክ እንዴት ሀይሚ ራሱ እንዴት ልትቀበይ ይቻል ሹ የፈለገ እሱ ቢያደርግ እኮ ብሩኬ ይሄንን ሀል ምን አደረገሽ ማለት ይህን አህል ከሴት ጋር እኮ አየሹ እንጂ ብራንክ ከሰሩ እንጂ እኮ ተኝተዋል፣ አላገኝሽም። ብሩኬ ደግሞ እንደዚህ አይነት ሰው አይደለም። እውነት ለመናገር ያስታወቃል እኮ ስጀመር ማለት ነው። አንዳንዶች ሴቶች ስንራመዱ የምናደርጉ ነገሮችን አንዳንድ ያናቅም፣ እውነት ለመናገር ማለት ነው። ሀይሚ ይህንን ነገር እሱ ቢያከብርልሽ እኮ እምቢ ማለት ነበረብሽ። በዚህ ልክ መሄድ የለብሽም። አሁን ይሄን እንደዚህ አድርግ አርጋችሁ ከዛም በኋላ ልጁ በቃ የሆነ በውስጡ ፂም በጣም ከያዘ በኋላ ተመልሰሽ አንተን ፕራንክ ስላደረግ እኔም በአንተን ፕራንክ አደረኩ ለማለት ነው። እንዶ ከሌላ ከሌላ ሰው ጋር እኳን ብሰሬሽ ከዚች ጋር ከዚች ከ ከዚ ከጉንድፌ ጋራ ከዚች ጋር እንዶ ከዳኔር ጋር አንቺ ከፍቅረኛሽ ጋር ያለ የሽት ሰውየው ጋር እኔዛ ሁለት መቶ ኬ እሱ ላያከብርልሽ ይሄ ሁሉ ሰው እያለሽ ማለት አንቺ እኮ አብረሽ የመጣሽባችሁ አብረሽ ስትሰሪ የነበርሽው ብዙ ሰዎች አሉ። ብዙ ማለት ነው አብረሽ ስትስች ጋር ማለት አብራችሁ ሰርታችሁ የደረሳችሁበት ማለት ነው። ነገር ግን እንዴት ዛሬ እሱ ትላንትና የመጣ ሁለት ቪዲዮ የሰራ ሰውዬው ከትላንትና ትላንትና የመጣ ሰውዬው እንዴት ሁለት ለሃይሚ ቀለበት ይቻለ? እንዴት ነው የማከብርለት? ቤተሰቦች እንዴት እንዴት የትላንትና ከትላንትና ወዲህ ማለት ለብሩኬ የመለስሽው መልስና እንዲሁ ደግሞ መልሰሽ ማለት የአንገት ሐብል የተቀበልሽው አንሶ። ታዲያ በዚህ ልክ መሄድ ጥሩ ነው። አንዳንድ ጊዜ ማለት ነው፣ አንድ ሰው ሳጠፋ እናንተ አብራችሁ ጉድጓድ አትግቡ። እንዳልተማረ ሰው ይሁን አለ አይደለ? በቃ ማለት ጭንቅላታቸው አያስብም እንዴ? አንድ ሰው ጉድጓድ ስለገባ ተከትላችሁ መገባት? አሁን እሱ እንደዚህ ስለዘራ ለምን አልበቅልበትም ብለሽ አንቺ እንደዚህ ከምትሰሪ በሌላ ሌላ መንገድ እንኳን በቃ ብታሳይ ጥሩ ነው። እውነት ለመናገር ማለት ነው፣ በዚች ነገር እሱን ለመናደድ የምታደርጊ ነገር በጣም ነው የሚያስጠላ። ሃይሚ ማለት ነው ሃይሚ ልጁ ምን እንዳደረግበት አናለም። እኔ ብቻ አላቅም። የሚሆንልሽ ሰውም አይደለም ታውቂያለሽ፣ አንቺም ከሱ ጋር አይደለም ለመኖር አይደለም፣ ግን ብሩኬን ለመናደድ ነው። ቡሩኬን ለመናደድ ብለሽ ደግሞ የምትወጅ ሰው የምታፈቅሬ ሰው ስንት ነገር አብራችሁ ያሳለፋችሁ ሰውን ትተሽ ከዚች ጋ እንደዚህ መሆንሽ እኔ አስጠላል። እኔ እኔ አላቅም አይኔ ነው መሰለኝ። የዛሬማ አይኔ ነው እውነት አይኔ ነው እንዴ! ጭራሽ ደግሞ ቀለበት ነው እንደይዞ ይመጣ እንትን። እውነት ያስጠላል ይደብራል።